ቡሌ የበላው ነው። ጋይስ እንብላ ደውይ። ለመጀመሪያም ስወጣ የእናቴን አዘን ለመርሳት ነው ይወጣው። ስለዚህ ይሄንን ስራ ይሄ ምን ብለን እንጠራዋለን? ኢትዮጵያ ውስጥ በፌስታል ያለ ምግብ ቡሌ ብለን እንጠራዋለን። እናቴ በጣም ስለምወዳት ነው፣ ለዛ ብዬ ነው ይሄንን የማደርገው እና፣ ሰላም እንዴት አላችሁ? ውድ ያ ዩቲዩብ ቤተሰቦቼ፣ ደና ናችሁ ወይ? እኔ በጣም ደና ነኝ። እናንተም ደና እንደምትሆኑ ተስፋ አረጋለሁ። ሳምንታችሁ እንዴት አለፈ? እኔ ጋር በጣም አሪፍ ነበረ። ለማንኛውም ከቻምብሬኑ እንደተረዳችሁ ዛሬ አብረን ሆነን ቡሌ እንበላለን ማለት ነው። ልክ ኢትዮጵያ እንደሆነ እናስመስለን። የለንደንም ቡሌ ነው የምንበላው። ላይቭ ላይ፣ ቲክቶክ ላይቭ ላይ ነበር ያየሁት የነበረው አንድ ልጅ ገብቶ ድንኳን ነገር ውስጥ ሆኖ የኢትዮጵያ ምግብ እየሸጠ ነበር። ሰው እዚህ ሀገር አሁን ልክ ስትሬት ፉድ ምናምን እንደሚባለው ማለት ነው የብዙ ሀገር ምግብ መሸጫ ነው ቦታው ማለት ነው። የብዙ ሀገሮች ምግቦች አሉ። ሁላቸውም የራሳቸውን የራሳቸውን ምግብ ይዘወተው በተመጣጣኝ ዋጋ፣ በአሪፍ ዋጋ ምግባቸውን ይሸጣሉ። እዛ ሄደን ዛሬ አብረን ምግብ እንበላለን። ምንድን ነው የምናደርገው? ምግቡን እንገዛና በፌስታል ገልብጠን ከናንተ ጋር ሆነን አብረን እንበላለን ማለት ነው። ኢትዮጵያ ሆናችሁ መቼም በጥቁር ፌስታል ምግብ ሲበላ ወይ ወይ አይታችኋል፣ ወይ በልታችኋል። ያ ነገር ምንድን ነው ብለን የምንጠራው ቡሌ። እኔ ደግሞ በጣም ደስ ይለኛል እሱ ምግብ ማለት ነው። ስለዚህ ለምንድን ነው ራሳችንን አንዳንድ ጊዜ እንደዚህ አድርገን ኢትዮጵያ እንዳለን አስመስለን የማን ኖረው የሚል ሀሳብ መጣልኝ። እና ቲክቶክ ላይ እቺ ነው የመጣሁትኝ። አሁን ወደዛ እየሄድኩኝ ነው። እዛ ስንደርስ እንገናኛለን። እስከዛ ድረስ ግን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ማድረጋችሁን እንዳትረሱ። አሁን ወደዛ እየሄድኩኝ ነው። እዛ ስሄድ ስንደርስ እንገናኛለን። ቡሌ አብረን ነው የምበለው። የትም እንዳትሄዱ። መጣው? በነገራችን ላይ ቲሸርቴ ቆሽሿል፣ ግን የዛሬው አውትፊት ይሄንን ይመስላል። ነጭ ጫማ፣ ነጭ ቦርሳ እና ቡኒ ምን ነው የሚባለው ጃኬት፣ ነጭ ቲሸርት። ቲሸርቱ እንኳን ታውት በበሱ የታጠበ ነው የሚመስለው። በጣም ላይክ ቆሽሿል በአጠቃላይ፣ ምክንያቱም የታጠበ ቲሸርት የለኝም። ግን የዛሬው አውትፊት ይሄንን ይመስላል። ስሙኝማ አሁን ያለውትኝ ማለት ነው። ወንዱስ ፍሪ ነው ወንድስሬ ነው። ምና የሚባል ቦታ ነው ያለው። የመጣሁት ለመጀመሪያ ጊዜ ነው። ሶ እዚህ አካባቢ እንደ ፉድ ማርኬት ነገር ነው። ላይክ ስትሪት ፉድ የምትሉት አለ አይደል? ልክ እንደዛ አይነት ምግቦች ናቸው የሚሸጡት። ልክ እንደዚህ ከኋላዬ እንደምታዩት ድንኳን ነገር ይሰሩና የተለያዩ ሀገር ምግቦች ናቸው ያሉት ማለት ነው ላይክ የጃማይካ፣ የኮሪያ፣ የቻይና፣ የራሳቸው የብሪቲሽ እና ደግሞ እኔ ልበላ የመጣሁት ማለት ነው፣ የኢትዮጵያ ምግብ አለ። አንድ ሰው ብቻ ነው የሚሸጠው፣ እና እሱን ዛሬ አብረን እንሞክራለን ማለት ነው። የመንገድ ላይ ምግብ ላይክ ስትሬት ፉድ አለ የሚባለው ሰው በአማርኛ የመንገድ ላይ ምግብ እና እንዴት እንዳሰብኩኝ ታውቃላችሁ? ኢትዮጵያ ሆናችሁ ማለት ነው ይሄ ቡሌ ምናምን ነገር በልታችሁ ታውቃላችሁ። ላይክ የተረፈን ባይሆንም አንዳንድ ጊዜ ከሆነ ቦታ በፌስታል ምግብ ይዛችሁ ስትወጡ ይሄ በገስቲር ምናምን ምናምን ተሸፋፍኖ ነው። በፎይል ምናምን ሳይሆን ኖርማሊ በጥቁር ፌስታል እንደዚህ ግልብጥ ተደርጎ ማለት ነው። ይዛችሁ ወታችሁ ወልታችሁ አውቃላችሁ። እኔ አውቃለሁ እና ልክ እንደዛ አይነት ድባብ እንዲሰጠኝ ይፈልጋለሁ ዛሬ። እና ጥቁር ፌስታል ይዥ ያለው በዛ ጥቁር ፌስታል ማለት ነው፣ የሚሰጠን ምግብ ገልብጠን ሰው በፌስታል ነው ዛሬ አብረን ምግብ የምንበላው ማለት ነው። ያለሁት ቅድም እንደነገርኳችሁ ውንስሪ ምናምን የሚባለው ቦታ ነው። ሰው ሄደን አሁን ያለው አንድ ኢትዮጵያውያን ብቻ ነው። ከዛ ምግብ እንወስድና በፌስታል ገልብጠን እንበላለን ማለት ተከተሉኝ። ኦራይ ጋይስ ደርሻ ያለሁኝ። ሶ አሁን የት እንዳለሁኝ ምን አይነት ቦታ እንዳለው ምን አይነት ምግብ እንደሚሸጥ ምን አይነት አካባቢ ላይ እንዳለሁኝ በደንብ እሱ ይገልጽልናል ማለት ነው። መጀመሪያ እስቲ ራስን አስተዋውቅልን፣ የት ነው ያለነው? ለኪ በመጀመሪያ እንኳን ሰላም በጣም አመሰግናለሁ ስለመጣሽ። ግን አርፋሽ ነሽ በጣም። በዚህ አጋጣሚ አሁን እንግዲህ ያው ያለንበት ብሉዝ መሪ ማርኬት ይባላል። ፋርመስ ማርኬት ነው። እኔ የምሰራው ከለንደን ፋርመስ ማርኬት ጋር ነው። ስለዚህ የተለያየ ማርኬቶች አሏቸው። ዱሪንግ ዊክደይስ ትዊስደይ ን ተርስደይ ማለት ትዊስደይ ኢምፕሪያል ኮሌጅ ነኝ። ዛሬ ደግሞ ተርስደይ ደግሞ ብሉስ መሪ ማርኬት ይባላል። ሴንትራል ለንደን ነው። እንደምታዩ እንግዲህ ያው በጣም ብዙ ሀገር የተለያየ ሀገር ዜጎች ያለ ምግብ ይሸጣል እዚህ። እኔ ደግሞ ያው ኢትዮጵያን የኢትዮጵያ ምግብ ነው የኢትዮጵያ ብቻ ነኝ፣ እዚህ የኢትዮጵያ ምግብ በመሸጥ ላይ ያለው እንግዲህ ኢትዮጵያን በማስተዋወቅ በዛ ላይ ደግሞ ያው ቢዝነስ ነው ኖ በየሳምንቱ ሐሙስ እዚህ ቦታ አለ ማለት ነው። ኤቭሪ ዊክ ሐሙስ ሐሙስ እዚህ ቦታ አለ። ቲዩዝዴይ ኢምፔሪያል ኮሌጅ ዊዝ ዊች ኢዝ ላይክ ዌስት ሳውስ ኬንዚንግተን ስቴሽን ጋር እንደወጡ እዛ ጋር አለ። ያ ቱዝዴይ የምኖርበት ነው። ሳተርዴይ ደግሞ የኢትዮጵያ ቡና ነው የሚሸጠው፣ ሳተርዴይ እና ሰንዴ። ስለዚህ ሳተርዴ ዊምብልደን ማርኬት እገኛለሁ፣ ሰንዴ ደግሞ ሀይ ስትሪት ኬንዚንግተን ማርኬት ነኝ። እና ለፋርመስ ማርኬት ብለው ቼክ ቢያደርጉ ደግሞ የኔን የቢዝነስ ኔም ዋጋ ኢትዮጵያን ኪችን ነው፣ ዋጋ ኢትዮጵያን ኪችን ወይም ደግሞ ዋጋ ኢትዮጵያን ኮፊ ብለው ጎግል ማድረግ ይችላሉ። ስለዚህ የእናቴ ስም ነው ዋጋ ዋጋዬ የእናቴ ስም ነውና በእናቴ ስም ነው ይሄንን የሰየምኩት። እናቴ ከሞተች በኋላ በቃ የሷን ስም ለማስቀጠል በቃ በሷ ስም ነው ማድረገው። በጣም ነው እናቴን መወዳት። በዚህ አጋጣሚ ነፍሷን ይማረልኝ። አሜን አሜን። በጣም ነው መወዳት። እኔ እንደው ሳወራ በጣም እናቴ በጣም ስለምወዳት ነው። ለዛ ብዬ ነው ይሄንን የማደርግ ከ2004 ጀምሮ ስራው ላይ ግን ስራው ላይ ግን ወደ 13 ዓመት በምግብ ላይ ሳይሆን በኮፊው ላይ ምግብ፣ ይሄ ምግብ በጣም በቅርብ ጊዜ ጀመርኩት። በከስተመር ግፊት ማለት ነው። ከስተመሮቼ በጣም ስለሚወዱኝ ጎበዝ፣ በጣም ጎበዝ ነኝ፣ ከድሮ ጀምሮ ከእናቴ እናቴ በጣም ጎበዝ ናትና ለዛ ነው

ኦሬዲ ኩክ የምናደርገው እዚህ ነው። ዘይት የበዛበት አይደለም፣ በጣም ለጤንነት በጣም አሪፍ ነው። ነጮች እጅግ በጣም ነው የሚወዱት። እኔ እዚህ በጣም አጭር ጊዜ ነው ከጀመርኩኝ፣ ግን በጣም ቢዚ ነኝ። በጣም የሚገርምሽ፣ በጣም ነው የሚወዱት። እንጀራችንን ግን እኔ አይበቃኝም። እንጀራ ነው ፕሪፌር የሚያደርጉት ግን፣ አይ ሃቭ ቱ ፑሽ ዴም ቱ ኢት ራይስ ዊዝ እንጀራ ቢኮዝ ለሁሉ እንጀራ እየሰጠው አይችልም እና ስለዚህ ከራይስ ጋር ምናምን አድርጌ ነው የምሰጣቸው። አይ እንጀራ እንኳን ገዝቼ ነው እንጀራ ገዝቼ ነው ግን፣ ሌላው ነገር ግን ኤቭሪቲንግ እዚህ ነው የምሰራው። ሰርቼ አንድ ቀን ሰርቼ እልክልሻለሁ። ሰርቼ አንድ ቀን ወይም ኦንላይን ላይ ስሰራው አሳያቸዋለሁ

ወደ ስራ የገባሁት ራሴን ቢዚ ለማድረግ በሰዓቱ በቃ በጣም ከባድ ስለት ላይ ነበርኩኝ። ኦኬ ዲፕሬስ ውስጥ ነበርኩኝና ራሴን ቢዚ ለማድረግ ነው። እህት ወንድም አሉ እህት ወንድሞች አሉኝ፣ ግን ማን እንደናት አሉ በጣም በጣም ሂውጅ ፋሚሊ አለኝ፣ ግን እኔ አም ሶሪ በጣም ነው እናት የለምወዳ አባቴም አርፏል። እናቴ ግን በቃ በጣም በስስስ ጠብቃ ስለነበረ የሷ የመጨረሻ ከባድ ሀዘን ነበር። ግን ምን ታደርጊሀለሽ? ሁሉ አንቺንም አብሽር አለህ ቃል እንደ ሕፃን ነው የሚያደርገኝ። ሁሌም ኢትዮጵያ ሲሄድ በቃ የመጀመሪያ እናቴ መቃብር ጋ መሄድ ነው። በጣም በጣም ስለምወዳት በቃ ያገኘኋት ይመስለኛል። እና እንወርዳለን፣ እንወርዳለን። አይዞህ አይዞህ ሽ እእ እናት የለኝም በነገር ላይ አያቴ ናት ያሳደገችኝ። እሷ እንደ እናቴ ሆና ነው ያሳደገችኝ። ከልጅነት ጀምሮ የማውቃት እሷን ነው ስፔሻሊ የእናት ጉዳይ ምናምን ከተነሳ እንደ እናቴ ናት በቃ እሷ ማለት እና በጣም ደስ በጣም ደስ ብሎኛል ግን ሰው እንደዚህ ነው ሰውን አክብረሽ በመምጣትሽ እጅግ በጣም አክብርሻለሁ ቴንክ ዩ በዛም ባለፈው በመቄዶኒያ ያመተሽ ሌሎቹ ማድረግ የሚገባቸው እንዳንቺ አይነት ፎሎወር ያላቸው ሰዎች ያንቺ አይነት ነገር ደግ ነገር መልካም ነገር ለራስ ነው በነፊቱ ለራሱ እና ስለመጣሽ እኔን አክብሬ ስለመጣሽ በጣም ነው አመሰግነው። ነው ስላገኘው ስላወኩ በጣም ደስ ብሎኛል። በሚቀጥለው ደግሞ ማለት ነው ጋይስ ኮፊው ላይ እንገናኛለን ማለት ነው። ስለዚህ አሁን ምግባችን እንመሰው።

ሁሉንም ቀምሽሽሉ፣ ቤት ነው ወይ ይቀረኛል? በዚህ ጋር አይ፣ በጣም ተመችቶኛል ወላሂ ነው። በጣም ነው የሚጣፍጠው። በጭራሽ ይህ ሁሉ ወደ ስድስት ሰባት አይነት ምግብ በሶስት ሰዓት ውስጥ መስራት ማለት በጣም ላይክ፣ ለዛም በሁለት ምናምን ምድጃ ማለት ነውና በጣም አድናቂ ነኝ የምሬ ነው። በጣም አመሰግናለሁ። እሺ ጋይስ ምግቡን እንግዲህ ከአስር እኔ አስር ሰጥቼዋለሁ። ምክንያቱም የምሬ ነው አንደኛ ወንድ ልጅ ነው፣ ሁለተኛ ነገር ደግሞ በትንሽ ሰዓት ውስጥ ይሄ ሁሉ ምግብ ማብሰል መቻሉ በራሱ ላይክ ትልቅ ከሙያም በላይ ሙያ ነው። በነገራችን ላይ ያለምንም አጋዥ ነው፣ ብቻውን ነው የሚሰራው ምናምን እና እዚህ ለንደን ላይ የምትኖሩ ሰዎች አፕሪሽየት ልታደርጉት ይገባል። ለማንኛውም ማለት የምትፈልገው ማስተላለፍ የምትፈልገው ነገር ካለ እሺ ታንኪዩ። በመጀመሪያ በጣም እጅግ በጣም አመሰግናለሁ ሮዚ አንቺ ስለመጣሽ፣ ታንኪዩ ሶ ማች ማለት ፈልጋለሁ። ሌላው እንግዲህ ያው እንዳየሽው እንግዲህ ሌሎች ሰዎችም ባይ ዘ ዌይ እኔ እንደዚህ ቲክቶክ ላይ ምናምን ነገር ስወጣ ሌሎች ሰዎችን ለማነቃቃት ነው እንጂ እንዳየሽው እኔ 99% ከስተመሪው ነጮች ናቸው። አበሻ ፈልጌ አበሻ እንዲመጣ በሚል አይደለም፣ ግን ደስ ይለኛል አበሾች ሲመጡ ቢኮዝ በብዛት አበሻዎች ስለማይኖሩ ማለት ነው እንደዚህ አይነት ቦታ ሶ ሌሎች ሀገር ላይ ያሉ ሰዎች እንዲበረታቱ እንዲሰሩ እፈልጋለሁ። ይበርቱ ይስሩ። ሌላው ያው እንደ የሾ ምናልባት ቲክቶክ ላይም አለ፣ የዩቲዩብ ቻናል አለኝ። የዩቲዩብ ቻናሌን እኔ የምሰራው አርቲስት ነኝ። የኢትዮጵያ ተወዛዋዥ ነበርኩኝ። ስለዚህ እሱ ነገሮች ሁሉ ብዙ ነገር እና ብዙ ስራዎች ስለምሰራ የቶክ ሾው አለኝ፣ ቶም ሾው የሚል ለንደን ላይ ትልቅ ሾው ነበረኝ ከዚህ በፊት አሁን በዚህ ስራ ቢዚ ስለሆንኩኝ አልሰራውም ስለዚህ የዩቲዩብ ቻናልን ሰብስክራይብ በዛ እንዲያደርጉ የአንቺ ቤተሰቦች በዛ ላይ ደግሞ ላይክ ፎሎ እያደረጉ አንዳንድ ነገሮችን ሰፖርት እንዲያደርጉ ያው አንቺ ሰጀስት አድርጊያቸው በተረፈ ግን እጅግ በጣም አመሰግናለሁ በቃ ቶም ሾው ለንደን ብለው ከፈለጉ ዩቲዩብ ላይ አለው። ስለዚህ ቲክታክን ደግሞ ፕሮፋይሌ ላይ ያለ ሊንኩ እሱን አድርገው ቤተሰብ ጓደኛ ቢሆኑ አሪፍ ነው። ለኔ ለምሰራው ስራ ትልቅ ስራ እያሰብኩኝም ስለሆነ በዛው እንትን ነው ይላሉ። አንቺም ደግሞ ከቻልሽ እያቸው እስቲ፣ ቶም ሾው ላይ ገባ ብለሽ በጣም ትልልቅ አርቲስቶችን ኢንተርቪው ያረኩበት አለ ምናምን፣ ቼክ አድርጊ እስቲ። እሺ፣ አመሰግናለሁ ስለመጣሽ። ታንክ ዩ ጋይስ፣ የቲክቶክ አካውንቱን እና የዩቲዩቡን አስቀምጥላቸዋለሁ። ግቡ፣ አበረታቱት። ያ በቃ አብረን ንስራት ላለ ኑና፣ ግን ምግቡን መቅመስ አለባችሁ። ቶሚ በጣም አመሰግናለሁ። አላህ ያክብርህ ለግብዣው በጣም ቴንክ ዩ በጣም ማለት ነውና፣ መልካም ቀን ይሁንልህ። ቴንክ ዩ በጣም እሺ፣ ቻው። ስሙ፣ እዚህ አካባቢ ማለት ነው የነበርኩበት ቦታ። ፓርክ ነገር አገኘውኝና ፓርክ ውስጥ ገባሁኝ እና አሁን ምግባችንን እንበላለን። መጀመሪያ ግን ድጋሜ እንታጠባለን። ቀደም በልተን ታጥበን መተናል፣ ግን ድጋሜ እንታጠባለን። ፓርክ ውስጥ ማለት ነው፣ ብዙ ሰው ያለው ላይ ከፊት ለፊቴ በጣም ብዙ ሰው አለ ምናምን። እና ይኸውላችሁ ፌስታል አምጥቻ ያለሁኝ ንጹሕ ፌስታል ነው። ኢትዮጵያ ልክ እነዚህ በጥቁር ፌስታል አይደለም ለምግቡ ተገልብጦ የሚበላው ሶ፣ ያንን ድባብ ለማምጣት ያህል ፌስታል አዘጋጅቻለሁ። እዚህ ጋር ደግሞ ምግብ ያለ ምግብ ደግሞ ይኸውና ወይ እንደዚህ በቦርሳይ ላስደግፈው። ያው በምሳቃ ምግቤ ይኸውና። ያው ምግቤ እንደምታዩት ነው። ሶ ምን እናደርገዋለን? ምግቡን ማለት ነው ልክ እንደዚህ ፌስታል ውስጥ እንገለብጠዋለን። ቆይ ላሳያችሁ። ብስሚላ ረህማን ረሂም፣ ምግቡን እንገለብጠዋለን። መቼም ሰዎቹ እዛ ጋር እያዩኝ ምን እያደረገች ነው እቺ ልጅ ያሉ ነው። ለማንኛውም ምግባችንን እንገልብጠው። ብስሚላህ እስቲ ወይኔ፣ ኧረ እንዳይፈስ። ምግባችንን ፌስታል ውስጥ ልክ እንደዚህ እንገለብጠዋለን። እዩት፣ ፌስታል ውስጥ እንደዚህ ካገለበጥኩት በኋላ ይሄንን ይመስላል ማለት ነው ምግቡ። እንዴት ነው የሚያምረው! እሺ ቢስሚላህ ረህማን ረሂም እንበላለን አሁን ምሳችንን በስነስርዓት እንበላለን ማለት ነው። እናስተካከላለን። ቢስሚላ እንብላ፣ ጋይስ፣ ጋይስ እንብላ። ይሄ ምን ብለን እንጠራዋለን? ኢትዮጵያ ውስጥ በፌስታል ያለ ምግብ ቡሌ ብለን እንጠራዋለን። ስለዚህ ዛሬ ከኔ ጋር አብራችሁ የምትበሉት ምንድነው ቡሌ ነው ማለት ነው። እ ለምንድነው ግን የፌስታል ምግብ እንደዚህ ለየት ያለ ነገር ያለው? በጣም ነው የሚጥመው። ባይዘዌ በጣም ማለት ነው። የፌስታል ምግብ ለንደን ላይ ለመጀመሪያ ጊዜ የፌስታል ምግብ ሞከርኩ። አይገርም? እም እንብላ ጋይስ። አታፍጡብኝ። እንብላ ዊኮሊት ዚስ ዋን ቡሌ ቡሌ ነው የሚባለው። ቡሌ እየበላው ነው ጋይ ስንብላ። አስቡት ምሳቃው ዚጋቁጭሎ እናንተ ፌስታል ላይ ምግቡ ገልብጣችሁ ስበሉ ምን ያህል ሊገረሙ እንደሚችሉ እና ምን ያህል እያፈጠጡ እንደሆነ ምንም አይዲያው የላችሁ። ዋው በጣም ጨው፣ ተመጣጣኝ ዘይት የለው በቃ ላይክ ምንም የምትፈሩት ቅባት ነገር ምናምን የለውም። በዛ ላይ ቬጂ ነው። አዋዜ ጥብስ ብቻ ነው ትንሽ እያለው ምንም የሚጥመው ከምነግራችሁ በላይ በጣም ነው የጠገብኩት። እዩት እንጂ ራሱ እንዴት እንደተጨማለቀ ማለት ነውና የቀረችኝ እቺ ናት። ኦልሞስት በልቼ ጨርሻለሁ። ሰው ወጥ ብቻ ሆነብኝ እንዳልጨርሰው ማለት ነው። እና ግን በቃ በጣም ነው የሚልማ። ወጥ ብቻ ሆነብኝ። ስለዚህ የምናደርጋለን በመሳቃው እናደርገውና ቤት ይዘነው እንሄዳለን ማለት ነው። ምክንያቱም ቤት አሁን ላይ የሰራሁት ምግብ ስለሌለ በኋላ እበላታለሁ። ለአሁኑ ጠግበናል። አልሐምዱላ ረብ ልዓለሚን። መልሰን ወደ ነበረበትን መልሰዋለን። ከዛ እጃችንን በሶፍት እንጠርጋለን። ስሙ ግን እንደዚህ አይነት እንትን የሀገር ቤት የሆነ ነገር ላይክ እንደዚህ ይሄ ቡሌ ምናምን ምናምን ደስ ይላችሁ የሆነ እንደዚህ አይነት ድባብ ማሳለፍ እዚህ የሰው ሀገር ላይ ሆናችሁ ምናምን የሀገራችሁን ነገር አስታውሳችሁ ማድረግ ደስ አይላችሁ? እኔ በጣም ደስ ይለኛል፣ እና በጣም ደስ ይለኛል ዛሬ ወላሂ። እና ምላችሁ ፈልጌ ነው። ሰብስክራይብ ማድረጋችሁ እንዳትረሱ፣ ሀሳብ አስተያየታችሁን መጻፍ እንዳትረሱ። እንደተለመደው በጣም ነው ማመሰግነው፣ አፕሪሽየት ለምታደርጉኝ ሰዎች፣ ላይክ ለምታረጉ ሰዎች፣ ኮመንት ላይ ፍቅራችሁ ለምትገልጹልኝ ሰዎች እንዲሁም ሰብስክራይብ ለምታረጉ ሰዎች በሙሉ በጣም አድርጌ አመሰግናችኋለሁ። አሁንም እንግዲህ እንደተለመደው ሰብስክራይብ ማድረጋቸውን እንዳትረሱ ጋይስ፣ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። መልካም ጊዜ እንላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰብስክራይብ አድርጉ፣ ወዳቸዋለሁ። ለዛሬው የነበረን ቪዲዮ ይን ይመስላል። ባይ